ቤተ ክርስቲያን ስደት ላይ ናት። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሉዚያ ቤተሰቦች እንደምናደራችሁ እንደምንላችሁ፣ አሜን። አባቶቻችን፣ አምላክ ልዑል እግዚአብሔር ዛሬም ዘወትርም በፍጥረታት አንደበት ሁሉ ተመሰገነ ይሁን። ቤተ ክርስቲያን በመንግሥት መዋቅር ሆን ተብሎ እየተሳደደች ነው። ዛሬም ብዙዎች ይገደላሉ ዛሬም ብዙዎች ይታሰራሉ፣ ይታፈናሉ። አራት ዋና ዋና መረጃዎች አሉ፣ ወደ እነሱ ልለፍ። ሁለቱ የአፈና ዜናዎች ናቸው። በደብረ ከርቤ ግሸን ማርያም በደብረ ሩኃ ቅዱስ ላሊበላ ራሳቸው ጠላ ጠምቀው ዳቦ ደፍተው እንጀራ ጋግረው ራሳቸው ቁመው ነዳያንም በማብላት የሚታወቁትና በሰሜን ሸዋ ሀገረ ስብከት የታላቁ የአርባሃራ መድህን ያለም ገዳም አባት የሆኑት አባ ገብረ መድህን አበበ ያለፈው ዓርብ ለሥራ ጉዳይ አዲስ አበባ መጥተው ለገጣፉ አካባቢ የመንግሥት ኃይሎች ነን በሚሉ አካላት ታፍነው ከተወሰዱ በኋላ እስካሁን የት እንዳሉ እንደማይታወቅ ተሰምቷል። እኒህ አባት አንድም ነገር ከፖለቲካም ይሁን ከሌላ ተሳትፎ የሌላቸው ስለ ቤተ ክርስቲያንና ለነዳያን መከራቸውን ሲያዩ እድሜ ዘመናቸው ነዳያንን ሲመግቡ ቤተ ክርስቲያን ሲያገለግሉ የኖሩ አባት ለምን አዲስ አበባ መጣችሁ ተብለው ታፍነው የሄዱበት ጠፍቷል። በሌላ ዜና ሊቀ ጉባኤ ደረጀ ነጋሽ ወይም ዘወይንየም ትናንት መታፈኑን ሰምተናል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያናት የሆኑ ጥንታውያን ገዳማትና አድባራትን በማስጎብኘት ህዝብ አስተባብሮ የፈረሰውን በማሳነጽ የሚታወቀው የማኅበረ ወይንየ አቡነ ተክለ ሃይማኖት መንፈሳዊ ማኅበርና ስለ ኢትዮጵያ ዝም አንልም ትውልድን ግብረ ሰዶም እንታደግ የተሰኘው ማኅበር መስራቹ የአደባባዩ ሰው መምህር ደረጀ ነጋሽ ወይም ዘወይንየ በትናንትናው እለት ምሳ ሰዓት አካባቢ ሳሊተ ምሕረት ኢትዮ ቻይና ኮሌጅ ፊትለፊት ከሚገኘው ቢሮው ውስጥ በሥራ ላይ እንዳለ ታርጋ ቁጥሩ ኮድ 2 አዲስ አበባ 64 813 በሆነ መኪና በመጡና የደህንነት ሰዎች እንደሆኑ የገለጹ አካላት አፍነው ይዘውት እንደሄዱ በስፍራ የነበሩ አይንማኞች ተናግረዋል። እንግዲህ እውነታው ይሄ ነው። ዛሬ ኦርቶዶክስ መሆን ወንጀል ነው። በአሁኑ ሰዓት መምህር ደረጀ ነጋሽ ያለበት ቦታ ፖሊስ ጣቢያ ለማወቅ አለመቻሉንም የተለያዩ ምንጮች እየተናገሩ ነው አሁን ኦርቶዶክስ መሆን ወንጀል ነው በኢትዮጵያ እንደ ኦርቶዶክስ መሆን መከራ የለም በዚህ ሰዓት ይታሰራል ይገደላል ይፈናቀላል በተለይ የሰሜኑ ጦርነት በትግራይም በአማራም ያለው ሆን ተብሎ የተቀነባበረና ኦርቶዶክሳንን ለማዳከም የሚሰራ ስራ ነው ዛሬም ተጠናክሮ ቀጥሏል በጦርነት በረሃብ በስደት በእንግልት በማፈን በተለያየ መልኩ ኦርቶዶክሳውያንን ለማዳከም ቆርጠው ተነስተዋል። ይህ ሊሆን ደግሞ ቃቅደውበት የተነሱበት ስለሆነ ግድ ነው። ዛሬም ግንኛ ተኝተናል። ዛሬም ድምፅ አንሆንም። ዛሬም ስለሚሞተው ስለሚሰደደውና ስለሚታሰረው አንድም ድምፅ አንሰማም። ወደ ቀጣዩ መረጃ ልለፍና ከዚያ በተቀጥዬ ስለ ቤተ ክርስቲያን አነሳለሁ። ሌላውና እጅግ ልብ ሰባሪው ደግሞ የዝቋላ ገዳም መናንያን መገደላቸውን ሰማነ። ሰማዕትነትን ተቀበሉ። መቆሚያ ያጣ ሰማዕትነት። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ እንደተባለ እንዲህ ባለ ዛሬ ልባችን በሐዘን ቆስሏል፣ ነፍሳችንም በታላቅ ብርታትና ተስፋ ተሞልታለች። የኢትዮጵያ ገዳማዊ ሕይወት ምሰሶ፣ የመናንያን አባት፣ የብዙዎችም የንስሐና የሰላም ምንጭ የሆነው ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ቅዱሳን አባቶቻችን በሰማዕትነታቸው ማረፋቸው የጥልቅ ሐዘናችን ምክንያት ነው አሉ አባት ናትናቴዎስ ወልደ ጎርጎሪዮስ ዘዝዋይ ገዳም። ሊሄድ ከክርስቶስ ጋር ልኖር እናፈቃለሁ፣ በፊልጵስዩስ 123 የሚለው የሐዋርያው የቅዱስ ጳውሎስ ቃል የሕይወታቸው መዝሙር የፍጻሜያቸው ማኅተም ሆነ። የአበው የገዳም ሕይወት ዓላማ አበው ወደ ገዳም የሚሄዱት ዓለምን ንቀው ምኞትን ገድለው ነፍሳቸውን ለእግዚአብሔር አሳልፈው ለመስጠት ነው። በገዳም የሚኖሩት ምድራዊ ክብርና ሀብትን ፍለጋ አይደለም። ጤዛ ለሰው ድንጋይ ተንተርሰው የሚኖሩት ስጋቸው በመንፈሳዊ ተጋድሎ አስገዝተው ለመላው ዓለም ለሀገራቸውና ለወገኖቻቸው ለመጸለይ ነው። በጸሎታቸው ኅብረት ምድራዊውን ዓለም ከመለኮታዊው ዓለም ጋር የሚያገናኙ ድልድዮች ናቸው። የእነዚህን ቅዱሳን አባቶች ህይወት በብሉ ኪዳን የኤልያስና የዮሐንስ መጥምቅን ህይወት የሚያስታውስ ነው። በረሃ እንደተመረጠ ስፍራ ሁሉ ገዳማትም የእግዚአብሔር ድምፅ ለመስማት ከዓለም ርቆ ለመኖር የተመረጡ ቅዱሳን ስፍራዎች ናቸው። የዝቋላ ገዳም ሰማዕታት ሞት ማቆሚያ ያጣ ሐዘን። የዝቋላ ገዳም በመናንያን አባቶቻችን ላይ የተፈጸመው ግፍ ማቆሚያ የሌለው የአበው ሞት ነው። ገና ከሁለት ዓመት በፊት የአራቱ መነኮሳት መገደል የደረሰበት ቁስል ሳይሽር አሁን ደግሞ ከገዳም ራቅ ብለው ቆሎ ቆርጥመው የሚኖሩትን ሁለት አባቶች መገደላቸው የተሰማ ሲሆን የሶስተኛው አባት ሁኔታ አልተረጋገጠም። ገዳማውያን አስከሬናቸውን ለማንሳትና በገዳሙ በተዘጋጀ ሰማዕታት ማረፊያ ለማኖር የሚመለከታቸው የህግ አካላት ጋር ርብርብ እያደረጉ መሆኑን ገዳሙ ተናግሯል። ይህ ድርጊት በገዳማዊ ህይወት ላይ የተቃጣ ጥቃት ብቻ ሳይሆን በእግዚአብሔር መቅደስ ላይ በሰላም ላይ እና በሰው ልጅ ክብር ላይ የተፈጸመ ወንጀል ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የበርካታ ሰማዕታት ደም የተከፈለባት ቤተክርስቲያን እንደመሆኗ የዝቋላ ገዳም አባት ቶቻችን የመጨረሻዎች ሰማዕታት አይሆኑም። ደማቸው ለቤተ ክርስቲያን መሰረት ሲሆን ለአዲስ ትውልድ የእምነትና የጽናት ችቦ ይሆናሉ። ይህ የቀጣዮች ሰማዕታት መካነ መቃብር ነው። መጋቢት አምስት በዓልም ለማክበር ወደ ዝቋላ ገዳም በሄድነበት ወቅት ሶስት የተዘጋጁ መቃብሮችን ማየታችን የአሁኑን ክስተት በትንቢት ያሳየ ይመስላል። ብፁ አባታችን አቡነ ጎርጎሪዮስ ይህ የቀጣዮች ሰማዕታት መካነ መቃብር ነው ሲሉ በአየር ላይ የነበረው የመንፈስ ጭንቀት ወደ ልባችን ዘልቆ ገባ። በዚያን ጊዜ አይባልም ጻድቁ በቃችሁ ይበሉን በማለት ተቃወምን። ሆኖም የጻድቃን ትንቢት በእግዚአብሔር ፈቃድ የጸና ነው። አሁን ደግሞ እነዚህ መቃብሮች ያበው ሰማዕታት ማረፊያ ሆነው የሰማዕታትን መንገድ እንደቀጠለ ያሳያሉ። ይህ ቃል የመንፈሳዊ ትግላችን ቀጣይነት ምልክት ነው። የክርስቲያኖች ስደትና ሰማዕትነት ዘመናት ሁሉ የነበረ ነው። ጌታችን ኢየሱስ ክርስቶስ ዓለም ብትጠላችሁ እኔን ከእናንተ በፊት እንደጠላችኝ ይወቁ ብሎ በዮሐንስ 15-18 ብሎ ተናግሯል። የሐዋርያት ሥራ መጽሐፍ የሰማዕታቱ ቅዱስ እስጢፋኖስን ጨምሮ የሐዋርያትንና የሌሎች ክርስቲያኖችን ስደትና ሞት ይተርካል። እነዚህ አባቶችም የዚህ ሰማዕታት ሰንሰለት ቀጣይ አካል ናቸው። ሞታቸው የፍጻሜ ሳይሆን ለሰማያዊት ሀገር መግቢያ፣ ለዘላለማዊ ክብር መድረሻ ናት። የሰማዕታት ህይወት ጽናትና ተስፋ። የሰማዕታት ሕይወት የምድርን ክብር ትተው የሰማይን ክብር በመሻት የተደረገ ተጋድሎ ነው። የመጽሐፍ ቅዱስ ምስክርነት እንደሚያሳየው እምነት የሌለበት እግዚአብሔርን ደስ ማሰኘት አይቻልም። ዕብራውያን 11፥6። እነዚህ አባቶች በእምነት የጸኑ በፍቅር የበረቱ በሰማዕትነትም ያሸነፉ ናቸው። በዮሐንስ ወንጌል 12፥24 እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ አካል ች ብቻዋን ትኖራለችን ከሞተች ግን ብዙ ፍሬ ታፈራለች። አባቶችንም ደም ለቤተ ክርስቲያን እድገትና ፍራሚያነት መሰረት ነው። በራእይ 714 እነዚህ ታላቁን መከራ አልፈው የመጡ ናቸው። ልብሳቸውንም የበጉን ደም አጥበው አነጡት። ሰማዕታት በክርስቶስ ደም ታጥበው በሰማይ ክብር ይቀበላሉ። በሁለተኛ ጢሞቴዎስ 4 7 እስከ 8 መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴንም ጠብቄአለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛልና ጻድቅ ፈራጅ የሆነ ጌታ በዚያ ቀን ይሰጠኛል ቶቻችን ህይወት የዚህ ቃል ምሳሌ ነው። የቅዱስ ጊዮርጊስ ጽናት የበርካታ ስቃዮች ሰለባ ቢሆንም በእምነቱ ሳይናወጥ ሞትን ተቀብሏል። የቅዱስ እስጢፋኖስም ይቅር ባይነት በድንጋይ ተወግሮ ሲገደል እንኳን ገዳዮችን ይቅርና በልሌ በማለት ይቅር በልሌ በማለት ጸልዋል። እነዚህ የዝቋላ አባቶችም የነዚህ ቅዱሳን ፈለግ ተከታዮች ናቸው። ከአቡነ ገረንፈስ ቅዱስ ጽናት አባታችን አቡነ ገረንፈስ ቅዱስ ራሳቸውን ለገድል አሳልፈው የሰጡ በበረሃ የመናኝነትን ህይወት የኖሩ በብዙ ፈተናዎች ያለፉ ጻድቅ ናቸው። የእሳቸው ጽናትና ተጋድሎ ለዝቋላ መናንያን አባቶች የህይወት ምሳሌ ነው። የአሁኖቹ ሰማዕታትም የአባታቸው አቡነ ገረንፈስ ቅዱስ መንፈሳዊ ልጆች በመሆናቸው የእሳቸው ጽናትና የመከራ ተቀባይነትን ወርሰዋልኝ መጽናናትና ተስፋ ብለዋል አባቶቻችን በዚህ ሀዘን ውስጥ መጽናናት የምናገኘው በእግዚአብሔር ቃል ኪዳን ነው። ከእንግዲህ ወዲህ ሞት አይኖርም፣ ሀዘንም ለቅሶም ስቃይም ከእንግዲህ ወዲህ አይሆንም፣ የቀደመው አልፏልና በራእይ 21 አራት አባቶቻችን የሞቱት ላፍታ በሚያልፍ ምድራዊ ህይወት ሳይሆን በክርስቶስ ከዘላለም ህይወት ጋር ለመኖር ነው ሊሄድ ከክርስቶስ ልኖር እናፈቃለህ ያላቸውም ለዚህ ነው። የእርሱ ደም የመንፈሳዊ ተጋድሏችን ነበልባል ያቀጣጥለዋል፣ ለቤተ ክርስቲያናችን አዲስ ብርታት ይሰጣል። በዚህ አስቸጋሪ ወቅት ሁላችንን በጸሎት እንትጋ። ለቤተ ክርስቲያን፣ ለሀገራችንና ለወገኖቻችንን እንጸል። የጻድቃን አባቶቻችን በረከት አይለየን። አሜን። ጸልዩ በእንተ ሰላም ብለው መምህራችን እንግዲህ የሰላም የመቸርነት ባለቤት እግዚአብሔር ሰላሙን ይስጠን ብለዋል። አባትና ቴዎስ ወለ ወርጌ ዘዙዋይ ናቸው። እንግዲህ ጥሩ ጽሑፍ ስለሆነ ያቀረብኩላችሁ፣ እውነታው ይሄ ነው። ነገር ግን ይሄን እንደያዝን ሁሉ ራሳችን መከላከልና ቤተ ክርስቲያን እንዲህ አይነት ነገር በቃ ልትል ይገባል። ከዚህ በላይ ሰማዕትነት ሁለት አይነት ሰማዕትነት አለ። ሚጠቅም ሰማዕትነት አለ፣ ከንቱ ሰማዕትነት አለ። እኛ ግን ወደ ከንቱ ሰማዕትነት እየሄድን ስለሆነ ዝም ብለን ማንም እየመጣ ሲገልን ሰማዕት ነው የምንል ከሆነ ሌላ ጉዳይ ነው። በጣም የሚያሳዝነው ደግሞ እንዲህ አይነቱ ሰማዕትነት የቤተ ክርስቲያን ሚዲያዎችም ሆነ የቤተ ክርስቲያኑ ቋሚ ሲኖዶስም በሉቴ የሚመለከተው አካል የቤተ ክርስቲያኑት አካል መግለጫ አልሰጠበትም። በሚያሳዝን ሁኔታ እስካሁን እኔ በግልጽ ያየሁት ብፁዕ አቡነ ሄኖክ ናቸው። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፊያለሁ ብለው ስለ ሰማዕታቱ በትናንታው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በገዳማውያን አባቶች ላይ በተጣቁ ኃይሎች የደረሰው ግፍ የተሞላበት ግድያ ዓለም በክርስትናና በክርስቲያኖች ላይ ያላትን እሳሳት አመለካከት የሚያሳይ ነው። በበዓታቸው ተወስነው ራሳቸውን ከዓለም ለይተው በጸሎትና በጾም የሚደክሙ ገዳማውያን መግደል የሚያስገኘው ትርፍ የሌለ ከመሆኑ በላይ በተለይ የፍትህን መዛባት የሚያሳይ አሳዛኝና ልብ የሚሰብር ነው። የሰማታቱ በረከት ይደርብን ብለዋል ብፁዕ አቡነ እሳቸው ናቸው ደፍረው ይህን ነገር የተቃወሙ ሌሎቹ ግን ጸጥ እንዳሉናቸው የቤተክርስቲያኗ ሚዲያ ናሁን ዘግቡ ብሏቸው ይመስለኛል። ይህን አልዘገቡም። ይህን ነው አጥብቀን ምንኮን ነው ምንቃወሙ። ይህን ነው አሁንም፣ ቤተክርስቲያኗ ድምፅ ሊሰማ ይገባል። እንዲህ አይነት ነገር ላይ አተኩራ ትናገር ይገባል። ባለፈው የምታስታውሱ እንደሆነ አብይ አባቶችን በሰበሰበበት ወቅት ፓትርያርኩና ብፁዓን አባቶች በሰበሰበበት ወቅት አንድ ነገር ብሏል። ይሄን ያህል መግለጫ ወጣችሁብኝ ብሎ ከዛ በኋላ ቤተክርስቲያኗ ደንግጣ ብዙ መግለጫ ስታወጣ ይታይም። ይሄ ግን መሆን የለበትም ከመግለጫ እኛ እየሞትን እኛ እየተገደልን እ እየታፈን ቤተክርስቲያን እየነደደ ገዳም እየወደመ እሱ መግለጫ ነው የሚያስጨንቀው። ያ ማለት አሁን ይኸው መግለጫ እንዳወጡ ለማሸማቀቅ የሄደበት ሂደት ነው። ቀድሞ ዘጋው። ጭራሽ ሌላ ፍትህ እንዳይጠየቅ እናንተ መግለጫ ታወጣላችሁ። እንደውም ወደ መግለጫው መጣ። እንዲህ ነው እየተሰራ ያለው ያንም ያስተገብሩ አካላትን ደግሞ አስቀመጠ። ለዚህ ነው የነሳዊሮስ ወደ ዋና ይምጣ የተባለው። ለዚህ ነው አሁን ድምፃችሁ ሲጠፋ ዩት መግለጫ እንኳ መውጣት አቆሙ። ይህ እጅግ በጣም ልብ ይሰብራል። መጨረሻውን ዜናዬን ልንገራችሁና ለማንኛውም በእንዲህ አይነት ጉዳይ ላይ ትግላችን አጠናክረን እንቀጥላለን። ሌላውና እጅግ ልብሰባሪው ዜና ደግሞ እዛው ከአዲስ አበባ ከአሁኑ ሳዊሮስ ሀገረ ስብከት አሁንም ትናንት አንድ ሰማዕትነት የተቀበሉ ካህን አሉ። አዲስ አበባ ላይ ባለፈውም ታስታውሳላችሁ እንዲሁ በግፍ በድንጋይ ተወግሮ የሞቱ አባት አሉ በሸገር ሀገረ ስብከት ዓለም ገና ቅዱስ ጊዮርጊስ ቤተ ክርስቲያን አገልጋይ የሆኑ ቄስ ዮሐንስ ግርማ ቅዳሜ ለእሁድ ለቅዳሴ አገልግሎት በሌሊት ወደ ቤተ ክርስቲያን እየሄዱ ባለበት ወቅት ልክ ቤተ ክርስቲያኑ በር መግቢያ ሲደርሱ ነው መልከቱ ደጃፍ ላይ በጩቤ ማንነታቸው ባልታወቁ ተወግተው መገደላቸውን ሰምተናል። እንዲ ነው እንግዲህ እጅግ በጣም ንብን የሚሰራ የአባታችን ነፍስ ፈጣሪ የቅዱሳኑ ጋር ይደምርለ የሰው መጽናናት ይመኝለን። በዚህ አሰቃቂ ግድያ ውስጥ የተሳተፉ ግለሰቦችን ወይም ቡድኖችን መንግስት እንዲመረምር፣ በሸገር ሀገረ ስብከት ስር እንዲህ አይነት ግድያዎች ቀጣይነት ሊኖራቸው እንደማይችል በተለይ መረጃ ምንጮቻችን አድርሰውና ለሚለው ምክንያቱም የሀገረ ስብከቱ ደጋፊና ተቃዋሚ በሚል ቡድን እንደተለየ ብልሹ በሆነው የሀገረ ስብከቱ አሰራር ይህን የሚቃወም ከቦታ ይነሳል፣ ከስልጣን ይሻራል፣ አሊያም በቡድን ተቧርኑ። በዚህ መልክ መጠፋፋት ነግሶበታል ያ ሀገረ ስብከት። በሀገረ ስብከቱ ላይ መልካም አስተዳደር እንዲሰፍን ሲኖዶሱ ይችላሉ የለውጥ አባት ናቸው ብሎ የሾማቸው አባ ሳዊሮስን በድጋሚ በሸገር ሀገረ ስብከት ምንም እየሰሩ እንዳለ መጠየቅ አለበትም ተብሎ ጥያቄ ተነስቶበታል። ቤተክርስቲያን አስተዳደር በቲፎዞ መመራትም አይችልም። ስለዚህ እንዲህ አይነት ነገሮች ላይ እንዲቆሙ ጥረት ማድረግ አለብን። አሁንም አባታቸው በግፍ ተገለዋል። እንዲህ ነው የኦርቶዶክሳውያን ሞት እንዲህ ረክሷል የካህናቱ ሞት የመነኮሳቱ ሞት እንዲህ ረክሷል። ሌሎቹ ጋር ግን አንድ ሰው ቢሞት አንድ ሼህ ወይም አንድ ሌላ ፓስተር ቢሞት ምን ሊነሳ እንደሚችል አስቡት። ስለዚህ ይህን ነው እየተቃወምን ያለ ነው። ቤተክርስቲያኗ ለምን ነው መግለጫ መታወጣው ነው? ለምን ኦርቶዶክሳውያን ዝም አልነው? ስለ እንዲህ አይነት ነገሮችንን መስራት አለብን። እንደተለምደው መረጃውን ለሌላ አጋሩ። አዳዲስ የሆናችሁ ሳብስክራይብ አድርጉ። ለሌሎቹ መረጃውን ሸር እያደረጋችሁ አዳርሱ። እየቆረጣችሁ የምትልኩትም በተለያየ ሚዲያ ለቀቁት። እጅግ በጣም እወዳችኋለሁ። ሰላም ሁኑ። ሰላም ለቤተ ክርስቲያናችን፣ ለሀገራችን በድጋሜ ሰላም ሁኑልኝ።